ሳምሳ ሳምሳ ሳምሳ ሳምሳ ይሄ የድንች የበጣት ሳሙሳ ነው። እኛው ደግሞ የስጋ በአረበኛ ለሃም ይባላል። እኛ እንግዳ ሲመጣም ይሄ ይሰራል። እንደገና ካሜርም ይባላለን የሚሰራ ያው ሊጣሊት የተጠባበሰ ነገር ነው እንግዲህ ሲመጣ ሲመጣ እዚህ ሀገር የሚሰራው እና ይሄን አሁን ጠቅልለን ጨርስን ነው። ይሄ በቃ የክብር እንግዳቸው የክብር ምግባቸው ነው። ይሄና ካሚር እንደገና ቀዋ የሚባል አለ ከሀሊም ምናምን የሚሰራ ያለ ሀሊም የሚሰራ የአረቢ ቀዋ የሚባል አለ ስለማለ ግን ይሄ